ዜናዎቻችሁ ከአማራ ሚዲያ ኮርፖሬሽን አሚኮ የምሽት ሶሳ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ተሾማበበነኝ አብራችሁን ሁኑ። ሕይወታችሁን አስይዛችሁ የተማራችሁ ሀገራችሁን በላቀ መንገድ ለማገልገል የተዘጋጃችሁ ስለሆናችሁ ከፍ ያለ ክብር ይገባችኋል ሲሉ የፍድሪ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በሁርሶ ሰላም ማስከበር ኮንቲንጀንት መስመራዊ መኮንኖችን በዛሬው ዕለት አስመርቀዋል። በዚሁ የምረቃ መርሃ ግብር ላይ ባስተላለፉት መልእክትም የኢትዮጵያ አይበገሬነት ማሳያ እናንተ ናችሁ። ኢትዮጵያ በጀግንነትም በታታሪነትም የምትጠራ ለሚበልጥ ስራ የምትተጋ ሀገር ናት። ይህችን ሀገር ማገልገል መመረጥ ነው ብለዋል። ጠንካራ ሀገር ያለ ጠንካራ ሰራዊት ሊጸና አይችልም ያሉት ጠቅላይ ሚኒስትሩ ወታደር ሁልጊዜም ወትሯዊ ዝግጁነቱን የጠበቀ ታታሪ፣ ደፋር እና እርግጠኛ ሆኖ ሀገሩን የሚጠብቅ ሊሆን ይገባል ሲሉም አስገንዝበዋል። የኢትዮጵያ ሕልምም የተፈራችና የተከበረች ሀገር ሆና እንድትኖር የሚያደርግ ሰራዊት መገንባት ነው ብለዋል። ጀግንነት ለሚበልጥ ዓላማ ራስን አሳልፎ መስጠት ነው ሲሉም ለተመራቂዎቹ ሀገርን በጀግንነት እንዲያገለግሉ መመሪያ ሰጥተዋል። በሁርሶ ሰላም ማስከበር ኮንቲንጀንት የመስመራዊ መኮንነት ትምህርታቸውን ሲከታተሉ የነበሩ ከ1100 በላይ የሚሆኑ እጩ መኮንኖች ትምህርታቸውን በአግባቡ አጠናቀው ተመርቀዋል።